ሁሉ ስመለስ ወደ ስዊዘርላንድ እና፣ ያ ችግር የለውም። ጸበል ግበረሉ እንዴ የኔ ወዳጆች፣ እንዚህ ነገር የላቸው። ጸበል አድርግበት ምናምን፣ የኔ ወዳጆች እንደዚህ የላቸው። እ ቤቱም የጸበል ነው። በዛ መድኃኔ አለም አለ፣ በዛ ማርያም አለ፣ በዛ እንትን አለ። ጠላቶች ብታስገቡት አይገባም ወደ ቤት፣ በዛም በዛም፣ በጥፊ በጥፊ ብሎ የሚያባሩት ቆይ የሆነ ፎቶ አለች በሌላ ነገር አትገንዘዋት አሳያችሁ ወደ ቤት መጥፎ ነገር ስትልኩ እንዴት አድርጎ እንደሚያባርሩ ፈጣሪ አሳያችሁ ቤታን ስሟት ያለ ነው እስቲ ቤቷን ቤታ ስማት በማርያም ዘይድ ቤቷን ይዋት ይዋት ማያል ነው ቆይ የሆነ ፎቶ ላሳይ ፈልጌ ነበር እሺ አንዴ ስልክ ክፈተው ላይ አመጣች አቤታ ስማኝ እንዳታወራ ለምን አወራ ዛሬ አንተ ማለት እኔማ እኔማ ቀጠሮ ይሸለጣለኝ ከጌሙ በኋላ ነው ምለጠልጠው እ ድህ ከጌሙ በኋላ ጠብቅ። አሁንማ ጌሙ ሳይገባ እንጂ ቤታ ደሞ ጌሙ ከገባ ያሸልፋሉ። አሁን እንደዚህ ያርገህ ቀጥቅጠህ ታዋርደዋለህ። ኦሮሞ ብለን አልተሳደብም ወይ አማራ ብለን አልተሳደብም ወይ ትግሬ ብለን አልተሳደብም። ክያ ነው እያልን ያለ ነው። ደሞ ስሙ ክያ አደለም፣ ስፋ ውዲን ነው። ክያ ትብሉ ስፋ ውዲን ነው ማለት ስፋው፣ ማለት ስፋው ፋስሙትፋያሰፋ ወደ ዘር እንዳይወስደው ለምን እንዳልኩት ታቃለቅ አለምሳሌ ማለት ነው። ከዚህ በፊትም ያደረጋት ሙድ አለች። እንዳሁን እኔ ኦሮሞ ስለሆንኩኝ ነው እንደዚህ የዘመቱብኝ ምናምን፣ ኦሮሞ እኮ ምናምን አከስ ያከስ ቢል ገባ፣ ወደ ዘር ይለወጣል ብዬ እኮ ነው ወደ ዘር እንዳይገራል። እዚ ቤታ ቆይ፣ ልጠይቅሽ። ማርያምን እኔ አልቀየምሽም እኔ ነው ያለኝ እኮ። ስለማታጥ ነው በሁለት አካውንት ጭራሽ አሜሪካ ለመምጣት ስለፈለገ ነው ወይ ፕሮፖዝ ያደረገላት ብላ ጠይቀች፣ ይባላል ብለሽዋል፣ አላት እየታለቀ ቴክስቱ በለው። ድሮ እኮ ነው አሁን ነው። ብለው ተደራርገናል እኮ መጀመሪያ ጥሩ እንትን ጓደኛሞች ሰው መስሎኛል። እኔ ሄጄ እሱን እንደዛ ብዬ ትጽፍለት ጽፋልኝ አይደለም ብዙ ጊዜ እንደዋወላለን ነው የሚለው

በውሸት ነው ሊያዋርዱኝ ነው አሁን ጻፈልኝ። ላኩለትና የላይቭ የገባው ወራዳ እባ ብዬ ላኩለትኝ ስልክለት ይህንን ጌም ስለደረሰ አውቀው ሊያዋርዱኝ ነው በውሸት ብሎ ጻፈልኝ። የቡና የቡና ጠጡን የተጻጻፉበትን ላከልኝ አብሮ የተጻጻፉበትን እንዳለ ሪከርድ ማለት ነው እሱ እንዳልሆነ ተረዳይ ብርክርድያለች ነውትእኔ አላልኩትም። ይኸውልህ አሁን በቡና ጠጥ ምናንተን እኔ ኪያ ጋር ይኸውልህ ይኸው ኪያ ጋር እንኳን ልደዋወል ቀርቶ ማለት ነው ጌታ ምስክርን ምልክ ሌላ ሰው ቴክስ ማሳይ ኦገስት አምስት ላይ ነው የመጀመሪያ ቀን እጅ ምልክት የላከ ከዛ በኋላ የመጀመሪያ ቀን ያወራነው በቻት እና አያልቅም። ማርያምን እንኳን ልንደዋወል ቀርቶ ማለት ነው፣ እንኳን መደዋወል ደረጃ ልንደርሰን ጭራሽ ጭራሽ ማርያም ትድፋኝን አላልኩም። ስለአንተ መረጃ በጣም እንኳ እንደዚህ ጊጄ እሱ እንደዛ ነው ያለኝ። እንደዛ ብላ ጠይቀችኝ። እንደዛ ለዛ ነው ፕሮፖዝ ያደረክላት አልኩ። አንደኛ ነገር ከማንም በላይ ታውቃለህ ከዚህ ሀገር መልቀቅ መልቀቅ እንደማልፈልግ ኦኬ። አሜሪካ ላይክ ብሄድ ብፈልግ ለሁለት ወር ለአንድ ወር ልሄድ ይችላለሁ እንጂ ከዛ በላይ ለመሄድ አልሄድም ብዬ ነው ደግሞ

እናቴ ትሙት፣ ቢኪን ለዛ ምበታ እኮ ሴት ልኛት ኧረ አታ ስግኛት በይ አታ ስግኛት በይ ይሄ የህፃን ልጫማ የህፃን ልጫማ እኮ ነው። እናቴ ትሙት፣ ቡሽ ወንድ ሀገረድ ቆሻሻ ስንት ሰው እያባላ የቆየ እኔ ካሁን በኋላ አልፈራም፣ ማንንም አልፈራም። ለማንም ሚለምና በደንብ የራሴን አስተያየት ሰጥበታለሁ ግን በዚህ ባለው ግን እኔ ጭራሽ እኔ ፍለፊት ክያን እጠይቀዋለሁ። አሁን እዚህ ሁሉ ደውዬ ሳይቀር እኔ እናንተ ተደዋውለን እናውቃለን፣ ይህ ሁሉ ልጠይቀው እችላለሁ። ግን የራስ እንዴት ነው የሚክደው? ራሱ በራሱ እንደ ካነሳ ፍለፊት ፍለፊት

ክያይ? ሰበር ወይ? ክያይ ሰበር። አሌክስ እኮ ነው። ቅድም እየሰማሽ እንደዛ ስቲ። ክያይሰበር ምን አደረገች? አጥንቷ የሚሰበር አለ ወይ? ዘንድሮ የቲክቶክ ነዋሪ ኮ ከባድ ነው። ስሚ ወይ።